ባይዘዋችን ላይ በራስ መተማመን ማለት ይወዱኛል ማለት አይደለም፣ ቢጠሉኝም ግድ አይሰጠኝም ማለት ነው። ትናንትና ብሩኬን ማ ምላይ ብላኝ እንዴት እንዳዛጉት! ፈጣሪ ትግስቱ ዘጠኝ። ቆይ መጨረሻ እነግራችኋለሁ። አብርሃም ማለት ነው፣ እዚህ ጋር ታሞ ሄርሜላ እያስታመመችው ትገኛለች። እንግዲህ ደግሞ ቡታጅራ ላይ ሄዶ እንዴት እንደሚጨፍር ይ ጉራጌኛ ጭፈር አይችልም እሱ። የፊልም አክተር ብቻ ነው የሚችለው፣ አብርሽ ማለት ነው። ጉራጌኛ ሲጨፍር እኔ እየትም ቦታ ላይ ጉራጌኛ ጭፈራ ብሩኬን፣ እንግዲህ ወንድሙ ሰርግ ላይም አይተናል፣ አሁንም አይተናል። እንደው ነገር ግን ማለት ነው እንደው ሻሸብ አርጎ እንደዚህ ድራማ መስራት፣ ኦ ማይ ጋድ! አልበላ ለሀብርሽ ጀግናው ነው። ተው እንጂ ተው እንጂ አትጫወትብን እንዴ! ስንት ያልባነነ ሰው አለ መሰለኝ እንደዚህ ታመሃል ብለው የሚጨነቁ የሚጠበቡ፣ አንተ ግን ስራህን እየሰራህ ነው። ባለቤት ግን ድብቅ አደረግካት። በቃ አንተ በፈለግከው ከፈለግካ ሴት ጋር የመጣ ዜጋ በቃ። ካሜራ ላይ እንዴት ነው ቅልስልስ ቅልስልስ። አይነፋም አይነፋም። የምሬን ነው። እንዲህ አይበቃም እንዲቆይ እስከ መቼ ድረስ ወይ ድራማ ነው ክወና ነው እየሰራን ያለ ነው ብቃታችንን አድንቁልን እያልክ እየተናገርክ ብሰራ ምን አለበት? ሩታ እንደዚህ እምቢ ብላኛለች። እሷ ቀንታለች። ሌላ እንዳምጣብኝ ገዛ እኔ ሴት አመጣው ወይ ማይ ጋድ። በአንተ የተነሳኮ ማለት ነው ሙቤ ለራሱ ነው ብዬ ጋ ሄዶ እርጉዝ ሴት እያበጣበጠ ነው። ወይኔ በሳቅ ነው የሞትኩት። እግዚአብሔር ሙቤ እዛ ሄዶ እና አብርሃምን አይቶ ማለት ነው እዛ ሄዶ እንግዲህ የሆነ ሴት ልጅ ስጦታ ስጭ ብሎ እያበጣበጠ ነው። እና እዚህ ጋር ተመልከቱ። እንግዲህ በጉራጌ ባህል እንግዲህ የት የት ሰፈሩ የት እንደሆነ አላውቅም። ጉራጌኛ ቡታጅራ ይሁን የት ይሁን አላውቅም። ቡታጅራ ይመስለኛል። እንግዲህ ስጋቸውን እየጠበሱ ናቤል ምናምን እዚህ ጋር ደግሞ እየተመራረቁ አዳምጧቸው። ቆይ ትንሽ አስገባችሁ። አሜን የምርቃት ቦታ ቡርኬም አይጠፋም። እዚጋ ቡርኬም አለ እንዳያችሁት ከሆነ እንግዲህ ምን አለ እንደው አባታችን ወይ እንደው ስትመርቁ የውሸት ድራማ የሚሰራ የትወርም አይኖር በዚህ በ2018 እውነተኛ የሆነ ነገር የሚያስተላልፍ ሰው ይምጣ ብትሉልም በጣም ጥሩ ነበር። የምሬ ነው። አብርሃም አለ እዚህ ቦታ ላይ ማለት ነው። እነ ፅጌ አሉ፣ ብዙ አሉ፣ እዛ እናቤል አሉ። ሌላ ደግሞ በጣም ብዙ ስማቸው ነው የማላቃቸው። ብቻ ከነ አብርሃም ጋ አብረው የሚሰሩ ሰዎች እንዳሉ አሉ። ያላየናት ግን ቅመሟና ሩታ እኔ አላየሁም። እስካሁን ድረስ የትም ቦታ አላየሁም። ቅመማማ ቢዚ ሆና ነው መሰለኛው። ቤተሰብ ጋሳድ አድለ ያለችው ያው ድሮም ስለምሰራለት ጋሽዬ በቃ እያለች እርግጠኛ ነኝ በግ ሲታረድ ወይ ደግሞ በሬ ሲታረድ አይ በግ ሲታረድ ፍርም በያዥ ሆና ነው እንግዲህ የሚሆነው ሀይሚ ማለት ነው። እዛም ጥልቅ ጥልቅ ማለት ትወዳለች። ከአባቷ ስርስር ከአባቷ ቂጥቂጥ አጠፋ ማለት ነው ሀይሚ። እንደምታቋት እንግዲህ አንድም ቦታ አላየዋትም። እሷን ማይዘው ወይ ሀይሚ ግርግር ሲኖር ደስ አይላት መሰለኝ። የነጽዬ ሰርግ ጊዜ በጣም በእርግጥ የዛኔ አሞኝ ነው ብላ ትላለች እንደዚህ አትታይም። ለምን እንደሆነ አላቅም። ሰፈሯ ውክብ ውክብ ያለ ቦታ በፊትም ጀምሮ ማለት ነው፣ አሁን ሳይሆን በፊትም ጀምሮ አትታይም። እንደዚህ አይነት ቦታ ክትት ያለ ሴት ናት፣ ባይዘዌ ማለት ነው። በፊት ኑሮም ከነ አብርሃም ጋር ሆኖ እንደዚህ ግርግር ያለበት ቦታ ላይ አናያትም፣ ብዙ ሰው ስናይ ማለት ነው። እና ለምን እንደሆነ አላቅም። እንግዲህ እሱን እሷ ነች የምታውቀው ማለት ነው። ባይዘዌ ሰው እንግዲህ አብርሃም ምንም እንዳልታመመነ እንዳልታመመ ነው የምነግራቸው። የግሪስ ፋሚሊ ቤተሰቦች እንደው ብቻ ብቃቱን አድንቁለት፣ ብቃቱን አድንቁለት ከዛ ውጭ ማለት ይሄ ሁሉ የሰውን ስድብ ተቋቁሞ እንዲሁም ደግሞ ሀይርምላ ደግሞ በዚህ ልክ ራሱ በአጭር ጊዜ ውስጥ ውጤታማ ሆናለች እና በጣም ይገርማል። ብቻ ግን ለማንኛውም የኛ ውድ ቤተሰቦች ይህን ይመስላል እንግዲህ ያየሁት ነገር የታዘብኩት ነገር። በውሸት በዚህን ያክል ሰው ማስጨነቅ ጥሩ አይደለም፣ አይመጣውም። የምሬ ነው። ሰላም ጤና ይስጥልን የእኛ ውድ ቤተሰቦች፣ እንዴት ናችሁ? እንኳን ለብርሃነ መስቀሉ በሰላም አደረሳችሁ። እንዴት ናችሁ? እኔ ያለውላችሁ እግዚአብሔር ይመስገን። ዛሬ እንግዲህ እኛ ጋር ጁማ ነው። ያው የስራ ይበዛል። እንግዲህ አዳዲስ ነገሮች ይለቀቁ አይለቀቁ አላየሁም። ይህን ግን ማታን ያየሁት ማታ እንዳየሁት እንግዲህ አብርሃምንም አይቼዋለሁ፣ አቤልንም አይቼዋለሁ፣ እነ ጽጌም እዛው ናቸው፣ እነ ዳኒም አሉ፣ ሁሉም አሉ። ግን ነገር ግን ሲቀርጹ በትክክል ፊታቸው እንዲታይ ይሆኑ አይደለም። እየተቀረጹ ያሉት የተወሰኑ ናቸው የሚታዩት እንጂ ሁሉም እዛው ናቸው። አብርሃምም እዛው ነው ያለው። ቤተሰቦች በዚህ ልክ እንደው እናንተ ብቻ ወይኔ፣ እኛ ብቻ የማዳም ቅመሞች በጎች ሆነን ቀረን። አይገርምም? በጎች የሆነ ነገር ሲሆኑ ትታመማላችሁ፣ ትዘቀዘቃላችሁ፣ ትፈለጣላችሁ። ሩታን አላየኋትም። ሃይሚን አላየሁም። አልዋሽም። እዚህ ጋር አላየሁም። እነሱን አላየሁም። እስካሁን ሌላ ግን ሁሉም አሉ። ብሩክም አለ። ዛው ብሩክ፣ ሲጀመር ብሩክ ምንም እንትን የለብንም። ሲጀመርን ብሩክ የዋሽን ነገር የለም። አብርሽ ነው ዋሸን። ለምን ይዋሸናል አብርሽ? ስራ እንደሆን እናቃለን እኮኛ። እና እውነቱም ስንነግራችሁ እኛ ትንሽት ይወርመኑ እውነት። ሩታና አብርሃም አሁን ይለያያሉ ብለው በጣም ብዙ ሰው ለሩታ እያዘን ያለው ነገር ግን፣ ብታዝኑላት ምንም ማለት አይደለም። እርጉዝ ስለሆነች እናት ናት። እርጉዝ ሆና በመስራቷ በጣም ልትበረታታ የምትችል ሴት ናት። እውነት ለመናገር ሩታ ማለት ነው። ነገር ግን ከአብርሃም ጋር ይለያያሉ የሚባለው ነገር በደንብ ውሸት ነው። ከካሜራ ጀርባ በደንብ አባትነቱን እየተወጣ እየተንከባከበ ነው። እንዳየወት ከሆነ እንግዲህ እየተንከባከበ ነው። በዚህ ልክ እኔ እኮ ነግሬያቸዋለሁ። ይሄ ሁሉ ሰው አቤል አሁን መሰሪ ነው ምናምን ትሉታላችሁ። አቤል ማለት እኮ ለአብርሃምና ለሩታ በዳኒ በተጣሉ ሰዓት፣ ዳኒ ሮያል በተጣሉ ሰዓት እንዴ ምን ያክል መስዋዕትነት እንደከፈለ ታውቁታላችኋል። በዚህ ልክ ከዛን ሰዓት ከጎኗ ሆኖ እንደው ኧረ ብቻ ሁሉም ነገር ባይዘው የድራማ ውሸት ነው። ይሄው ጽጌና አብርሃም ይሄው ቤተሰብ ሆኑ። የዛን ሰዓት ስንት ጦርነት ወርዶ እንደዛ ተፋልጠው ከዳኒ ጋር ተደባድበው ጭራሽ ደግሞ አሁን ሩታ የዳኒ ልጅ ነው የሚልም አለ አንዳንድ ሰው ማለት ነው። ነገር ግን ማለት ነው እኛ ባላየነው ነገር እኛንን እንጂ የምንኮነነው እነሱ ስራቸውንና ገንዘባቸውን እየሰበሰቡ ነው። ግን ደግሞ ይሰብስቡ፣ ምክንያቱም በራሳቸው ብቃት ነው ያመጡት፣ ተሰድቦ ተገጠው ነው ያመጡት። እንዲያው ግን ደግሞ አንዳንዶቻችሁ አስተዋይ የሆናችሁ ሰዎች ትልቅ ሰው ሆናችሁ የምትጨነቁ ትዳር እንደዚህ ሲፈርስ ይደብራል ብላችሁ የምትጨነቁ አትመኑ፣ ስራ ነው በቃ፣ ስራና ስራ ብቻ ነው። እኛ ስንናገር ደስ አይላችሁ፣ እኛ ትንሸት ይወሩ እኛ ግን እውነትን ከመናገር ወደኋላ አንልም። አብርሃማ ሙልታጅራን ያለው ምክንያቱም አንደኛ የሀገሩ ባህሉ ነው በዓሉ ነው። የእሱ ብቻም ሳይሆን በብዛት በጉራጌ ዞን ይከበራል መስቀል በዓል ማለት ነው። ሁሉ ጋም ይከበራል። በጉራጌ ደግሞ በጣም ይከበራል። እና ትናንትና እንግዲህ የምርቃት ቦታ እንዳለ ተሰብስበዋል። የት አባቶች ጋር እንደሆኑ ቦታውን ብቻ ግን አላውቀውም፣ ግን እዛ ናቸው ያሉት ማለት ነው። ሁሉም ቡታጀራዎች ከሴቶቹ በስተቀር ሴቶቹ ደግሞ ሩታና ሃይሚም ብቻ ያላየሁት። ሌላ የአዲስ አበባዎቹ እንዳለ አሉ ይመስለኛል። የጉራጌ ሬስቶራንት ሊሆን ይችላል። አይ ዶን ኖ አላቅም እንደዛ ነገር ይመስለኛል። እና ያላገባችሁ አግቦ፣ የተጣላችሁ ታረቁ፣ በ2018 የምትሰሩበት ይሁንላችሁ ምናምን እየተባለ አባቶች ናቸው የመረቋችሁ እንደሆኑ ማለት ነው። እና የውሸት ፊልም የሚሰራ ሚዲበር የሚባል ደስ ይል ነበር፣ ነገር ግን አልተባለም ማለት ነው። እንዲሁም ደግሞ ትናንትና ብሩክ እንዳትናፍቁት ማታ ላይ ብላይ መጥቶ ነበር ላይ ብላይ መቶ አንድ ያሰቃኝ ፓርስልን ገራቸው። ትናንትና ኮመንት ስር ወይ እናንተ አታፍሩም? እንደ ብሩኬ ውለድ፣ ብሩኬ ውለድ፣ ብሩኬ ውለድ። እኔ መውለድ እችላለሁ እንደ አላለም እንዴ? እንዴት በዛ እንደሞትኩኝ አትጠይቁኝ። ደግሞ ቲክቶክ ላይ እየቆራረጡ እኔ መውለድ እችላለሁ እንዲህ ግን ብሎ የተናገረውን እሷን ቁርጣሪ ከዛ በኋላ ሀይሚን ፍጥጥ ስትል እንዴት አትችልም ነገር እንደማለት ሀይሚን እየቆራረጧት ማለት ነው። አቤ ጌታ ወይ እንዴት እንደሳኩኝ አትጠይቁኝ። ነገር ግን እንደዚህ በእናታቸው እንደዚህ የማስጨነቅ ጥሩ አደለም። እግዚአብሔርን አሁን እኔ እኮ መውለድ አልችልም ሲል እሱ እኮ ገና ልጅ ነኝ ለማለት ፈልጎ ነው። በዚህ ጊዜ አላሰብኩም አልተዘጋጀውበትም ለማለት ፈልጎ ነው። ሰው ግን በሌላ መንገድ ወስዶ ያደረጉት ወይኔ ቲክቶክ ላይ እንዴት እንደሚያደርጉት። ጌታ ወድግስቱ ዘጠኝ በብሩክና በሃይሜ ላይ ማ የተነሳው አንዳች ነገር እኔ አላቅም። በ2018 ብሶበታ ጭራሽ ጭራሽ ተሻሽላችሁ ትገኛላችሁ ስትባሉ ጭራሽ ብሶባቸዋል። ማርያምን እያንዳንዷን እያንዳንድ እያወጡ በዘ ወይ ምንም አይመስለው እሱ ትናንትናም፣ ያው ስለ ቀረንባችሁ ይቅርታ ብሎ ላይ ላይ መቶ ነበር። እንዲሁም በፍቅር ስምጥ ብሎ በቃ የሌለ በቃ የታምራት ሙዚቃ ይዞ ወዝ ወዝ እያለ ነበረ። እንዲሁም ከታችም ታብታብ አድራጊዎችን በጣም ደስ ብሏቸው ነበር። ዳኒ ድክመጤ ነበረ፣ የዳኒ ጓደኞች ነበሩ። ውሃ እንዴት እንዳንደባለለው ጉድ ጉድ። ዛሬማ ብሩኬ ቅጣት ቢቀጣ ጉር ሙሽዬ ታየዋለች እያልኩ ነበር። ሙሽዬ ፊት ባልተቀጣ፣ ባልተቀጣ እያልኩኝ ነበር። ትናንት ያው ቤተሰብ ጋር ታቃላችሁ። ግን ሀብ ቤት ነው ያለው ማለት ነው። ያኒ ሀብ እና የሙሽዬ ቤት በጀርባ ምናምን ይሁን አንድ ላይ ይሁን አይደ አላውቅም። ግን እሱ ሀብ ቤት ነው ያለው፣ የኔ ቤት ነው ብሎ ከዚህ ቪዲዮ ሲሰራ ስላየሁት ማለት ነው። ቤተሰቦች ያው የትም ይሁን የት ብቻ እናቱ ጋን ያለው ወጣም ወረደ ማለት ነው። እና ባይቀጣ እያልኩኝ እያሰብኩኝ ነበረ፣ አልተቀጣም ማለት ነው ብሩክ። ኤኒዌይዝ የሆነች ጥቁር ልጅም የሞጆ ናት፣ የደብረ ዘይት ልጅ ገብታ ነበረ። እንዳውም ሴቶቹ በቃ ጅንያቸው ተስማምቷት ነበረ። ጥቁር ስለሆነች ነው መሰለኝ በጣም ተመችቷቸው ነበር። ተሳዳቢ ብዙ አልነበረም። የሆነች ልጅ ደግሞ ስትሰቀል፣ አስወጣት፣ አስወጣት ሴት አንፈልግም ሴት ወይኔ እኔ እንጃ በስማ እኔ፣ በብሩክ ህይወት ውስጥ እናንተ ጎጆ ልሰሩ ነው ወይስ ምን ታደርጉ ነው? እኔ አንዳንዴ ግራ ይገባኛል። እግዚአብሔርን ግርም ምን የሚለኝ ላይ ብላይ አሁን የሚገቡ እንዲህ ጭራሽ በአይናችሁ እንኳን ማየት አትችሉም እያላችሁ እኳን ያላችሁ የምሬ ነው። አንዳንዶቻችሁ እኮ ምን ትሰራ እኔ አልጽፍም፣ ዝም ብዬ ነው የማያቸው ማለት ነው። አንድ ጊዜ ሰላም እላለሁ በቃ ከዛ በኋላ አልጽፍም። ሳብ ታብታብ ነው የማደርገው፣ ግን እስከሚወጣ ድረስ አያለሁ እያንዳንዱ ነገር ማለት ነው። በትርፍ ስልኬ ማለት ነው። ሰው በጣም የሚገርም የሚገርም ኮመንት ነው የሚጻፈው። ነገር ግን ያው እሱ አያነበው የሚያስፈልግ የሚያስፈልገውን ነው የሚያነበው። ለማንኛውም ሴቶችዬ እናንተ እርስ በራሳቸው እዛ ስትሰዳደቡ ማለት ነው፣ ኮመንት ስር እሱ ይስቅባቸዋል። የምሬ ነው። በአንድ በሱ የሰው ገንዘብ በሰው ገንዘብ በሆነ ነገር እኔ እሱን ጠባቂ ነኝ እኔ ምናምን እያ ያሉ ትርፍ ትርፍ ንግግር ከዛ ሴት ጋር መሰዳደብ በራሱ ውርደት ነው። እግዚአብሔርን ብላችሁ ራሳችሁን አስከብሩ። የምሬ ነው። ዝም ብላችሁ ገና ያቺ ሴት እንግዲህ ወይ ታደንቀዋለች ምናምን በስራው ልትወደው ትችላለች። መቼስ ፍቅር እንዲቀልድ አይደለም። ድን ብሎ በአየር ላይ ተፈቅሮ ሰውን አገኘዋለሁ ብሎ ማንም ሰው ተስፋ የሚያደርግ ሰው ይኖራል ብዬን አላስብም። እኔ የበኒ ቦታ አሳስበው። ግን አንድ ሰው በማንነቱ ትወዱታላችሁ፣ ታከብሩታላችሁ ይሄ ደግሞ የሀገራችን ባህል ነው። በእንደዚህ አይነት ወይ ነው። ኤኒዌይስ ኮመንት ስር ግን እናንተ አንቺ እንደዚህ አንቺ አታገኙም። አንቺ አትረብስ አሁን ነው ራሳቸው እኮ ናቸው የምትዋረዱት እግዚአብሔር ተመኝታችሁ የማታገኙትን ሰው ማለት ነው። አስከብሮ ለእናንተ በምጽፉ ጽሁፍ ዘና ፈታ እያለባችሁ እንደሆነ ወቁ። ዝም በላችሁ፣ አታጨብጭቡ፣ ራሳችሁን አታስነቁ። ማንኛችሁን ብትሆኑ ትክክል የሆነ ሀሳብ አስተያየት ስጡ እና እኔ እንደ ትላንት ዝቅ አላቅም። በቃ በጣም ነው እና ይዘወይ ይማችሁ ብራችን 2018 ያንተ ጊዜ ይሁን። የእኛ ወድ ቤተሰቦችም ሰላማችሁ ብዝት ይበል። በጣም ጥሩ ጥሩ የሆናቸው ቤተሰቦች አላችሁ። ባይባይ።